ሰላም ሰላም እንደምን አላችሁ፣ ውድ የኢትዮ ቲቶሪ ዩቱብ ቻናላችን ተማሪዎች ሰላም ታይ በእያላችሁበት ይድረሳችሁ። እንኳን ደህና መጣችሁ ወደ ኢትዮ ቲቶሪ ዩቱብ ቻናል። በዚህ ቻናል የተለያዩ መሰረታዊ የአማርኛና የእንግሊዝኛ ትምህርቶችን ታገኛላችሁ። ለዚህ ቤተሰብ አዲስ ከሆናችሁ ሳብስክራይብ ካላደረጋችሁ ሳብስክራይብ በማድረግ ቤተሰብ በመሆን በየጊዜው የሚለቀቁ መሰረታዊ ትምህርቶች ወደ እናንተ በቀላሉ እንድደርሱ ማድረግ ትችላላችሁ ማለት ነው። ውዴ ቤተሰቦቻችን ከዚህ ውጭ ደግሞ በጣም ደስ የሚል ዜና አለ። እሱም ምንድነው ካላችሁ ከእኛ ጋር ማጥናት የሚፈልጉ ተማሪዎች በአጭር ጊዜ ውስጥ በአጭር ወራቶች ውስጥ መሰረታዊ የሆኑ የአማርኛ የእንግሊዝኛ ፊደላቶችን ተምራችሁ አንብባችሁ ጽፋችሁ መውጣት የምትፈልጉ ተማሪዎች በታች ባስቀመጥንላችሁ ስልክ እየደወላችሁ ከእኛ ጋር ብዙ ተማሪዎች ተምሮ ምኞታቸውን እያሳኩ ይገኛሉ። ማንበብ መጻፍ የሚፈልጉ ተማሪዎች በተለያየ አጋጣሚ የትምህርት እድል ያላገኛችሁት ለእናንተ በጣም ጥሩ ዜና ነው ማለት ነው። እየደወላችሁ በኢሞ በዋትሳፕ፣ በቴሌግራም እየደወላችሁ መመዝገብ መማር ትችላላችሁ ማለት ነው። ዛሬ ደግሞ እንደተለመደው እናንተን ያስተምራል፣ ይጠቅማቸዋል ብዬ ያሰብኩትን በጣም አሪፍና አስተማሪ የሆነ ቪዲዮ ይዤላችሁ መጥቻለሁ ማለት ነው። ውድ ቤተሰቦቻችን ደብተርና እስክብርቶ አዘጋጅታችሁ እያንዳንዷን ያው እየተከታተላችሁ ነው የምትማሩት ማለት ነው። ስለዚህ ዛሬ የምናያቸው ሀሳቦቻችን በአማርኛ እየገለጸን ነው የምናየው ማለት ነው። ከሌላ ሰው ጋር ስናውራ ሀሳብ ስንለዋወጥ የምንጠቀማቸው አባባሎች አሉ ወይም ሀሳቦች አሉ። እነሱን እየጻፍን እንደገና ደግሞ በታች በኩል በእንግሊዘኛም እነሱን እየጻፍን ማለትም በእንግሊዝኛ ቋንቋ ሳይሆን አሁን ብዙ ሰው የሚጠቀመው የእንግሊዝኛ ፊደል ነውና፣ እና የእንግሊዝኛ ፊደል ተጠቅመን በአማርኛም እየጻፍን ነው የምንሄደው ማለት ነው። ከዚህ በፊትም እንደዚህ አይነት ቪዲዮችን አይተናቸዋል ማለት ነው። የዛሬው ግን ለየት ያለ ነው። አንድ ላይ እያንዳንዷን እያየን ነው የምንሄደው ማለት ነው። ስለዚህ ከመጀመሪያው ጀምረን እየጻፍን እንደገና ደግሞ እየተማርን እንሄዳለን ማለት ነው በጣም አሪፍ ኦኬ ስለዚህ ከመጀመሪያው እንጀምራለን ሰላም እንደት እንዴት ነሽ ምነው ጠፋሽ በጣም አሪፍ አያችሁ፣ ሰላም እንዴት ነሽ፣ ምን ነው ጠፋሽ የሚል ሐሳብ አለ። ይህን ሐሳብ ደግሞ የእንግሊዝኛ ፊደላቶችን ተጠቅመን እንዴት እንደምንጽፍ አሳያችኋለሁ ማለት ነው። ከስር ነው የምጽፈው። ስለዚህ ከስር እናንተም እየጻፋችሁ እያንዳንዷ በቦታው እያያችሁ ማለት ነው። ከላይና ከታች በኩል እያያችሁ እያስተያያችሁ ትሞክራላችሁ ማለት ነው። ኦኬ፣ ስለዚህ ሰላም ሰላም እደት ነሽ ምነው ጠፋሽ። በጣም አሪፍ ሁለቶቹ አንድ ላይ አንድ ላይ ነው የሚመጡት እዚህ ጋር እንደምትመለከቱት። ስለዚህ እያንዳንዱን እያስተያያችሁ ነው ማየት ያለባችሁ ማለት ነው። ለምሳሌ ሰላም የምለውን አያችሁ፣ እዚህ ጋ ሰላም። እንዴት ስንል ደግሞ እንዴት ከላይ በኩል ያለው ይሄኛው በአማርኛ ከታች በኩል ያለው ደግሞ የእንግሊዝኛ ፊደል ተጠቅመን እዚች ነው የሚታዩት። ሰላም እንዲት። ከዛ ነሽ ስንል ደግሞ ነሽ አያችሁ፣ ነሽ ምትሏ እንደዚህ ነው ምንጽፋት። ከዛ ደግሞ ምነው አያችሁ፣ ምን ነው ስንል በላይ በኩል በአማርኛ በታች በኩል ደግሞ በእንግሊዝኛ እየጻፍን ነው የምናየው ማለት ነው። ስለዚህ ጠፋሽ ስንል ደግሞ ጠፋሽ አያችሁ፣ ጠፋሽ ስንል እቺ ጤ ፊደል ናት። እኛ ግን ቴ ነው የተጠቀምነው። ለምን ጤ የሚል ድምፅ በእንግሊዘኛ ስለሌለ ቴ ፊደል ነው የምንጠቀመው ማለት ነው። ውድ ቤተሰቦቻችን ሶ እያንዳንዷን በደንብ አድርጋችሁ ማየት ይጠበቅባቸዋል ማለት ነው። አሁን ለምሳሌ እነኚህ በአንድ ሳጥን ውስጥ ያሉት አንድ አይነት ሀሳብ ናቸው ማለት ነው። ያው በአማርኛ ቋንቋኑ ግን አጻጻፋቸው በእንግሊዝኛም እንደገና ደግሞ የአማርኛ ፊደልም ተጠቅመን ነው ማለት ነው። የእንግሊዝኛ ፊደላቶችን የምንለማመደው ለምንድን ነው ካላችሁ አሁን እንደሚታቁት በየትኛውን ቦታ በሶሻል ሚዲያ ላይ እንደገና ደግሞ ከሰው ጋር ሚሴጅ ስታወሩ ሊሆን ይችላል። የትኛውም ቦታ ላይ ሰው የሚጠቀሙ እነ የእንግሊዝኛ ፊደላቶቹን ይጠቀምና ሀሳቡን በአማርኛ ይገልጻል። ስለዚህ እናንተም መሞከር ይጠበቅባችኋል ማለት ነው። በደንብ አርጋችሁ። አሁን አብዛኞቻችሁ የእኔ ቤተሰብ ተማሪዎች አማርኛውን እየሞከራችሁ ነው፣ መጽሐፍንም ማንበብም እየሞከራችሁ ነው ያላችሁት። ግን የእንግሊዝኛውም ደግሞ በዛው እየሞከራችሁ ነው መሄድ ያለባችሁ። አያችሁ፣ ለምሳሌ እዚህ ጋር ሰላም ስንል ምንድን ነው ያልነው? ሰላም ሁለቱም በአማርኛም በእንግሊዝኛም ሰላም ብለን አይደለ? ሶ እንዴት ስንል ደግሞ እንዴት ነሽ ስንል ደግሞ ነሽ፣ ምን ነው የምለውን ደግሞ እዚህ ጋር ጽፈን እዚህ ጋር ምን ነው አያችሁ። ጠፋሽ የምለውን ደግሞ በአማርኛም በእንግሊዝኛ በዚህ መልክ እየሞከራችሁ ነው ማየት ያለባችሁ ማለት ነው። በጣም ጠቃሚና አስተማሪ ቪዲዮ ነው ማለት ነው። ቤተሰቦቻችን እያንዳንዷን ነገር በደንብ አድርጋችሁ ነው ማየት ያለባችሁ ማለት ነው። በጣም አሪፍ ኦኬ። አሁን ደግሞ ወደ ሁለተኛው እንሄዳለን ማለት ነው። ያው አንድ ላይ ሁለት ሐሳብ ነው የምናየው። ሁለቱንም በዚህ መልክ አይተናል። አሁን ወደ ሁለተኛው እንሄዳለን ማለት ነው ቤተሰቦቻችን። በጣም አሪፍ ኦኬ። ሁለተኛዋ ደግሞ የት ሆነህ ነው ስልክ አይ ሰራም። የት ሆነ ነው ስልክ አይሰራም። ይሄኛው ደግሞ በእንግሊዝኛ እስኪሞክሩ የት ሆነህ ሆነ ነው ስልክህ አይሰራም። ጉድ አያችሁ! ቤተሰቦች በጣም አሪፍና አስተማሪ የሆነ ቪዲዮ ነው ብያችኋለሁ። አሁን ለምሳሌ የት ምትላን እዚች ጋር ጽፈናታል። የት ምትላን እዚች ጋር ጽፈናታል። ስለዚህ እሷን ደግሞ በታች በኩል በእንግሊዝኛ እንደዚች አያችሁ ሆነህ ሆነ በአማርኛ የጻፍ ነው። እዚች ጋር በእንግሊዘኛ ሆነ አያችሁ። ሆነ ነው ነው አያችሁ። ስልክህ ስልክህ አይሰራም ስንል ደግሞ አይሰራም አያችሁ። በጣም አሪፍ ሶ አንድ ላይ ነው ማድረጋቸው በሳጥን ውስጥ። ስለዚህ እናንተ በቀላሉ እንድታዩ በዚህ መልክ ማየት ትችላላችሁ ማለት ነው። ተመሳሳይ ትርጉም ያላቸውን አንድ ላይ ነው ማድረጋቸው ስለዚህ በዚህ መልክ በቀላሉ ማየት ትችላላችሁ ማለት ነው። አያችሁ? ስልክ ከዛ ነው ምለውን በዚህ መልክ እዚች ጋ ያሉት ናቸው። ከዛ ሆነ ምለውን ለምሳሌ በዚህ መልክ ከዛ የቀሩት አንድ ላይ ያሉት ናቸው ማለት ነው። በዚህ መልክ እየሞከራችሁ ትለማመዳላችሁ ማለት ነው። በጣም አሪፍ። የት ሆነ ነው ስልክህ አይሰራም የሚለውን አሁን ደብተራችሁ ላይ ስጽፉ እያንዳንዷን፣ ለምሳሌ ስልክህ የምለው ስልክህ፣ ዝች ጋር በአማርኛም በእንግሊዝኛም ጽፋችሁ መሞከር ይጠበቅባቸዋል ማለት ነው። ሆነህ የምለው ለምሳሌ ሆነህ፣ አያችሁ? በአማርኛም ከዛ ደግሞ የእንግሊዝኛ ፊደልን ተጠቅማችሁ መጻፍ ይጠበቅባቸዋል ማለት ነው። አይሰራም የምለውን በዛ መልክ እያንዳንዷን እየጻፋችሁ ትሞክራላችሁ ማለት ነው። በጣም አሪፍ። ኦኬ፣ አሁን ደግሞ ሶስተኛ ይተዋን እናያታለን ማለት ነው። ስለዚህ መጀመሪያ የአማርኛውን እኔ ስጽፋ ይታችሁ እናንተ ደግሞ በታች በኩል የእንግሊዝኛውን ከመጻፍ በፊት መሞከር ትችላላችሁ፣ በእንግሊዝኛው ላይ መለማመድ የምትፈልጉ ተማሪዎች ማለት ነው። በጣም አሪፍ ኦኬ። በሰላም በሰላም ነው እንደዚህ የጠፋሽው በጣም አሪፍ አያችሁ፣ በሰላም ነው እንደዚህ የጠፋሽ የምለውን በአማርኛ ነጽፍ ያለው እናንተ ደግሞ የእንግሊዝኛ ፊደል ተጠቅማችሁ በታች በኩል መሞከር ትችላላችሁ። እንደገና ደግሞ በአማርኛ ብቻ መማር የምትፈልጉት ደግሞ የአማርኛ ፓርቷን ብቻ ነው የምትሞክሩት ማለት ነው። በጣም አሪፍ ሶ የእንግሊዝኛውን አሁን ደግሞ እናያለን ማለት ነው። በሰላም ነው እንደ ዝህ የጠፋሽው በጣም አሪፍ አያችሁ። በሰላም ነው እንደዚህ የጠፋሽው የሚል ሐሳብ ነው ማለት ነው። በሰላም ስንል በሰላም በአማርኛም በእንግሊዝኛ አያችሁ። በሰላም በሰላም፣ እያንዳንዱን ፊደል እያያችሁ ነው ማስተካከል ያለባችሁ ውድ ቤተሰቦቻችን። በጣም አሪፍ ከዛ ነው ነው ከላይም አይተናቸዋል። እነሱ ነው ከዛ እንደዚህ ስንል ደግሞ እንደዚህ አያችሁ እንደዚ እንደዚህ ከዛ የጠፋሽው ስንል ደግሞ የጠፋሽው እዚህ ጋር ያለው ማለት ነው። የጠፋሽ በጣም አሪፍ የጠፋሽው ለሴት ስለሆነ ሽው ብላችሁ ነው የምጽፎት ማለት ነው። ሶ በሰላም የምለውም በአማርኛም በእንግሊዝኛ ዜጋ ማየት ትችላላችሁ። ነው ስንል ደግሞ እዚች ጋ እንደዚህ ስንል ደግሞ በአማርኛም በእንግሊዝኛም እዚች ጋ ታያላችሁ የጠፋሽው ስንል ደግሞ በዚች ጋ በዚህ መልክ እያያችሁ ትሞክራላችሁ ማለት በዚህ መልክ ከሞከራችሁ በቀላሉ እንደምትለምዱ እርግጠኛ ነኝ ማለት ነው ቤተሰቦቻችን በጣም አሪፍ ኦኬ አሁንም የቀሩታሉ እነሱን እያየን እንሄዳለን ማለት ነው በጣም አሪፍ ሁለት ሁለት ሀሳብ የያዘ ነው ሁለት ትምህርት አንድ ላይ እየተማራችሁ ነው ማለት ነው ውድ ቤተሰቦቻችን በደንብ አድርጋችሁ ነው መሞከር ያለባችሁ ማለት ነው። ለምን እኔ ጋር የሚማሩ ተማሪዎችን አብዛኞቹን አማርኛውን ትንሽ ከተለማመሩ በኋላ እንግሊዘኛውን በዚህ መልክ ስለማስተምራቸው እናንተም በዚህ መልክ እንድትማሩ መማር የምትፈልጉትም ደግሞ እንደዚህ መማር የምትፈልጉት እየደወላችሁ እንድትማሩ ለማሳየት ነው ይህ ቪዲዮ ማመጣላችሁ ማለት ነው። በጣም አሪፍ ኦኬ። አራተኛዋን እናያታለን አሁን ደግሞ ስራ ቆይታ ሁሉም ሰላም ነው። አያችሁ ስራ ቆይታ፣ ሁሉም ሰላም ነው ጥያቄ ይሆናል ማለት ነው። ስራ ቆይታ፣ ሁሉም ሰላም ነው ጥያቄ ሊሆን ይችላል ማለት ነው። መልስም እንደዚህ ሊጻፍ ይችላል ችግር የለውም። ዋናው እናንተ በትክክል እንዴት ትጽፋላችሁ የምለው ነው። ለምሳሌ ስራ ቆይታ ሁሉ ሰላም ነው ብላችሁ የሆነ ሰውን ለመጠየቅ ስትፈልጉ እንዴት ትጽፋላችሁ የምለው በአማርኛ በዚህ መልክ ነው የምትጽፉት የእንግሊዝኛውን ደግሞ እየሞከራችሁ ትቆያላችሁ። ከዛ እኔ ስጽፍ ደግሞ የራሳችሁን ስህተት ታስተካክላላችሁ ማለት ነው። ቤተሰቦቻችን በጣም አሪፍ ኦኬ። ስራ ስራ ቆይታ ሁሉም ሰላም ነው በጣም አሪፍ። አያችሁ ውድ ቤተሰቦቻችን፣ እዚህ ጋር እንደምትመለከቱት አሁንም አንድ ላይ ነው የጻፍናቸው። ባይዚው እዚህ ጋር መጨረሻ ላይ ያለችው ምልክት፣ እች ምልክት ምንድን ናት? የጥያቄ ምልክት ማለት ነው። የሆነ ነገር ጥያቄ አድርጋችሁ ሲጽፉ መጨረሻ ላይ እችን ምልክት ማስገባት ይጠበቅባቸዋል ማለት ነው። በጣም አሪፍ። አሁን ስራ የምለውን መጀመሪያ፣ ስራ በአማርኛ ስራ፣ ከዛ በእንግሊዝኛ በታች በኩል ስራ። በዚህ መልክ ነው የምንጽፈው፣ ስራ በአማርኛም እንደገና ደግሞ የእንግሊዘኛ ፊደል ተጠቅመን ስራ ለማለት ከፈለግን በዚህ መልክ እንጽፋለን። ከዛ ደግሞ ቆይታ ቆይታ ቆይታ ስንል ደግሞ ቆይታ ቆ በአማርኛ ፊደል፣ በእንግሊዘኛ ደግሞ ኬ ፊደል ነው የምንጠቀመው ማለት ነው። ቆይታ ከዛ ሁሉም ስንል ሁሉም አያችሁ፣ ሁሉም ከዛ ሰላም ስልን ሰላም ቅድም ያየ ነው ማለት ነው። ሰላም ነው ስንል ደግሞ ነው። አያችሁ በጣም አሪፍ። ስለዚህ በዚህ መልክ እያንዳንዷን ነገር እየሞከራችሁ ማየት ይጠበቅባችኋል ማለት ነው። ይህ ማለት ምን ማለት ነው? ለምሳሌ ከዚህ ጋር አንዲት ቃላት በትክክል መጻፍ ቻላችሁ። ሁሉም የምለው ወይም ሰላም የምለውን በትክክል መጻፍ ችላችኋል ማለት እናንተ ማስተላለፍ በፈለጋችሁት ሐሳብ ላይ ስጽፉ በትክክል ትጽፋላችሁ ማለት ነው። ሶ በዚህ መልክ እያንዳንዷን ነገር ማውቃችሁ በጣም ይጠቅማችኋል። ሶ እያወቃችሁ ትሄዳላችሁ ማለት ነው። አራተኛውም በዚህ መልክ ስራ ቆይታ፣ ሁሉም ሰላም ነው የምለውን በእንግሊዘኛም በአማርኛ አይተናል። ውድ ቤተሰቦቻችን በጣም አሪፍ ሶ አሁንም እየቀጠልና ያለነው ማለት ነው። እናንተም እየሞከራችሁ እየጻፋችሁ እንደሆነ እርግጠኛ ነኝ ማለት ነው። አሁን ደግሞ አምስተኛ ይቷን እናያታለን ማለት ነው። ኦኬ ሁሉም ሁሉም ሰ ላ ም ነ ው ከኔ ጋ አንች ጋ ስ አያችሁ ሁሉም ሰላም ነው ከኔ ጋር አንቺ ጋስ ብለን መጠየቅ ከፈለግን በዚህ መልክ ነው በአማርኛ የምንጽፈው። ከዛ ደግሞ በታች በኩል የእንግሊዝኛ ፊደል ተጠቅመን ስንጽፍ ደግሞ ሁሉም ሰላም ነው ከነጋ አንቺ ጋስ። አያችሁ፣ ሁሉም ሰላም ነው ከኔ ጋር አንቺ ጋስ አያችሁ ቅድም አሁን እስከዚህ ያሉትን፣ ለምሳሌ ከዚህ ጀምሮ እስከዚህ ያሉትን ከዚህ በፊት አይተናል ማለት፣ በአንደኛ በሁለተኛ በሶስተኛ በአራተኛ ውስጥ እነኝን ነገሮችን አይተናችኋል። ስለዚህ እነሱን ካወቃቸው አሁን ለሆነ ሀሳብ ግማሹን ያክል ያውቃችኋል፣ በትክክል ለምዳችኋል ማለት ነው። አያችሁ ስለዚህ ከዚህ በፊት አይተናችኋል፣ እነኝን በቀላሉ በትክክል እንደምጽፉት እርግጠኛ ነኝ ማለት ነው። ከዛ ከኔ ጋና አንቺ ጋርስ የምትሏ ነገር ተጨምራለች ማለት ነው። ሁሉም የምለውን በቀላሉ ቅድም እንደጻፍኖ በዚህ መልክ ትጽፋላችሁ ማለት ነው። ከዛ ደግሞ ሰላም ስንል በዚህ መልክ ትጽፋላችሁ ማለት ነው። ሰላም ሰላም የምለውን በዚህ መልክ፣ ከዛ ደግሞ ነው የምለውን በዚህ መልክ እዚች ጋ ትጽፋላችሁ። ከዛ ከኔ ጋ ስትሉ ደግሞ ከነጋ ወይም ከኔ ጋር የምለውን በዚህ መልክ ትጽፋላችሁ። ከዛ አንቺ ጋስ የምለውን ደግሞ በዚህ መልክ ያው ሴት ስለሆነች አንቺ ጋስ ነው ያለችው ለወንድ ከሆነ አንተ ጋስ ብላችሁ አስተካክላችሁ ነው ምጽፉት ስለዚህ እንደዚህ አይነት ነገሮችን በራሳችሁ እያስተካከላችሁ ለመምጣት መሞከር ይጠበቅባችኋል ማለት ነው ውድ ቤተሰቦቻችን በጣም አሪፍ ያው ከዚህ በኋላ ብዙ ጊዜ የእንግሊዝኛ ፊደላቶቹን ነው ተጠቅመ የምንጽፈው የሆነ ሐሳቦችን ለመጻፍ ስንፈልግ አሁን እየመጣ ባለው እንትን ላይ ማለት ነው። ስለዚህ ኢንተርናሽናል የሆኑ ነገሮች ስለሆኑ በየትኛውም ቦታ ላይ እነ እንግሊዝኛ ፊደላቶችን ትንሽም ቢሆን እየተጠቀማችሁ መሞከር ይጠበቅባችኋል ማለት ነው። ቤተሰቦቻችን በጣም አሪፍ ኦኬ። አሁን ደግሞ ወደ መጨረሻ አካባቢ ደርሰናል። የመጨረሻኛዋን አይተናት እንጨርሳለን ማለት ነው። ጥሩ ነገር እየተማራችሁ አሪፍ ዕውቀት እያገኛችሁ እንደሆነ ተስፋ አደርጋለሁ። አዲስ አበባ ነኝ ያለሁት፣ በቅርቡ እመለሳለሁ። በጣም አሪፍ አያችሁ። አዲስ አበባ ነኝ ያለሁት፣ በቅርቡ እመለሳለሁ። አዲስ አበባ ነኝ ያለሁት፣ በቅርቡ እመለሳለሁ የሚለውን ነው የጻፍነው ማለት ነው። ይሄኛውን ደግሞ አሁን በእንግሊዝኛ ስንጽፍ ወይም የእንግሊዝኛ ፊደል ተጠቅመን ስንጽፍ እንዴት ነው የምንጽፈው? አ ድ ሳ ባ ነ ኝ ያ ለ ሁ ት በ ቅ ር ቡ በጣም አሪፍ አያችሁ። አዲስ አበባ ለማለት ስንፈልግ አዲስ አበባ፣ በአማርኛም በእንግሊዝኛም በዚህ መልክ ጽፈናል ማለት ነው። አያችሁ በአማርኛም በእንግሊዝኛም በዚህ መልክ እንጽፋለን። አያችሁ አዲስ አበባ። ከዛ ነኝ ስንል ደግሞ ነኝ አያችሁ ነኝ። ነኝ የምለው ኤንኢ ጂ ኤን ኚ ፊደል ሁለት ፊደል ስለሆነች ነው ነኝ የምትወራ እንደዚህ የምትጻፈው ማለት ነው። ኦኬ ከዛ ደግሞ ያለሁት ስንል ያለሁት አያችሁ። በሁለቱም ማየት ያለባችሁ ማለት ነው በአማርኛም በእንግሊዝኛም በታች በኩል ያለሁት አዲስ አበባ ነኝ ያለሁት። ከዛ በቅርቡ በቅርቡ፣ እመለሳለሁ እመለሳለሁ። አያችሁ በጣም አሪፍ። እናንተ አሁን ማየት ያለባችሁ ነገር ምንድን ነው ማለት ነው። ቤተሰቦቻችን በቅርቡ ስንል ለምሳሌ በቅርቡ ብላችሁ ከጻፋችሁ በኋላ በፊደል በእንግሊዝኛ እንዴት ነ ተጻፈችሁ ቀይ ፊደል ደግሞ እንዴት ነው የተጻፈችው የምለውን ማየት ያለባችሁ ማለት ነው። በቅርቡ የምለው እቺ ቀይ ፊደል ስድስተኛዋ ናት ማለት ነው። ስድስተኛዋን ታደርጋላችሁ በስህተት ገብታ ነው። ስለዚህ በቅርቡ በቅርቡ የምለው በዚህ መልክ ትጽፋላችሁ ማለት ነው። ከዛ እመለሳለሁ ስት የትኛዋ ናት፣ ሜ የትኛዋ ናት፣ ሌ የትኛ ናት የምለው እያንዳንዷን ማየት ይጠበቅባችኋል ማለት ነው። ችም ፊደል እንዴት ነው የምታደርጉት እንደዚህ ነው የምጽፉት ማለት ነው። አያችሁ በዚህ መልክ ትጽፏት አላችሁ ማለት ነው። እጅም ማላ ያለችውን ቂ ፊደል ነው የምታደረጓት ማለት ነው። ሶ በዚህ መልክ እያንዳንዷን ቼክ እያረጋችሁ ነው ማየት ያለባችሁ ማለት ነው። ቤተሰቦቻችን በጣም አሪፍና አስተማሪ የሆነ ቪዲዮ ነው። ለሌሎቹ እንድደርስ ሼር ማድረግ፣ እንደተለመደው ላይክ ማድረግ፣ ኮመንት ማድረግ እንዳረሱ። እናንተ ደግሞ ደስ ያላችሁትን ነገር ከዚህ ውስጥም ኮመንት ላይ እየጻፋችሁ ሰላም የምለው ሊሆን ይችላል፣ አንድ ሐሳብ ሊሆን ይችላል። እየጻፋችሁ ከወጣችሁ ይበልጥ እኛን ያግዘናል ማለት ነው። ላይክ ማድረግ እንዳድረሱ ከዚህ በተጨማሪ ደግሞ መማር የሚፈልጉ ተማሪዎች። ይህን እድል መጠቀም የሚፈልጉ ተማሪዎች ከኛ ጋር ብዙ ተማሪዎች እየተማሩ ይገኛሉ። ከነሱ ጋርም ተቀላቅላችሁ በግሩፕም በግልም ማጥናት የምትፈልጉ ተማሪዎች በታች ባስቀመጥንላችሁ ስልክ እየደወላችሁ መመዝገብ መጀመር ትችላላችሁ ማለት ነው። ጥያቄ ካላችሁ መጠየቅ ትችላላችሁ፣ ኮመንት ላይ ማስቀመጥ ትችላላችሁ ማለት ነው። እንዲሁም በሌላ ቀን በሌላ ቪዲዮ እንደዚህ አስተማሪ ቪዲዮ ይዘን እስክመለስ ድረስ ሰናይ ጊዜ። መምህር አዲስ ነበርኩ። አመሰግናለሁ።